መጀመሪያ ብሩኬና ሀይሜን ስላየው በጣም ደስ ብሎኛል፣ እግዚአብሔር የተመሰገነ ይሁን ማለት ነው። ሁለተኛ ነገር ደግሞ ሙቤን ስላመጣችሁ እጅግ በጣም አመሰግናለሁ ሀይሚዬና ቡራዬ እግዚአብሔር የተመሰገነ ይሁን። ዛሬ ሁላችሁም ተሰብስባቸዋል። ፍጼም አለ ሁሉም አሉ። በቃ በጣም ደስ ብሎኛል። ሀይሚዬና ቡራ እንግዲ በመሀላቸው ጥሩ ነገር ተፈጥሯል ማለት ነው። በጣም ደስ ብሎናል ቤተሰብ፣ እግዚአብሔር የተመሰገነ ይሁን። ከምንም በላይ ግን ሀይሚዬ ቡራ፣ እጅግ በጣም አመሰግናቸው አለው። ባለፈው ከሙቤ ጋር አብራችሁ ስሩልኝ በእናታችሁ ሀይሚዬ ሙቤን እንዳጥዩ ወንድምሽ ነው አሳቢሽ ነው ብዬ ብዙ ትላም በላለፈው፣ አልቅሼ ቪዲዮ ሰርቼ ነበረ። እግዚአብሔር የተመሰገነ ይሁን። ዛሬ ከነ ሀይሚ ጋር ተገናኝተዋል አብረው ናቸው። በጣም ደስ ብሎኛል። እንኳን ደስ ያላችሁ ቤተሰብ። እንደዚህ ዛሬ የቡታ ጅራዎቹ፣ ጀግናዎቹ ዩቲዩበሮች በአንድ ስብስብ ላይ ማሂቤ ዛሬ ባበደ በቀለጠው መንደር ላይ ይከበራል። የረመዳን የመጨረሻ ጾም ነው እንግዲህ፣ ሁለት ቀን ነው የቀረው። እግዚአብሔር የተመሰገነ ውን ጾማችሁ በሰላም ስላለቀ እግዚአብሔርን ይመስገን ማለት ነው። ሀይምዬና ብሩኬ እንግዲህ እባካችሁ ምከሯቸው፣ እባካችሁ አስማሟቸው። እኛ ልባችንን በቀይ የተሰበረ ነው በእነሱ ምክንያት እባካችሁን በቃ ንገሯቸው። እውነት ትላንትና በጣም እኔ እግዚአብሔርን በጣም ፈርቼ በጣም በጣም ብዙ ነገር ነው የሰማሁት። ብቻ እግዚአብሔር ይመስገን ተስማምተው መጥተዋል፣ አብሮ ማለት ነው። ዛሬ እንግዲህ እኔ እንጃ፣ እኔ በጣም በ ባበደ ነው። ሴቶች ደግሞ ቆንጆ ቆንጆ ሴቶች ግን አላውቃቸውም። ቆንጆ ቆንጆ ሴቶች ከሀይሚዬ ጋር አብሮ አሉ። ሀይሚዬ እንግዲህ ኢባያ ለብሳ ለመጀመሪያ ጊዜ አይቻታለሁ ዛሬ ኢባ ያለብሳላችሁ መታላችኋለች የኛ ጨረቃዋ ማለት ነው። እግዚአብሔር እንዴት ደስ እንዳለኝ በቃ ፎቶን ሳየው ወይ ብዬ ነው ጨውኩት። ማርያምን ደስ አለኝ። በቃ የደስታ ስሜት ነው የተሰማኝ። እንኳን ደስ ያላችሁ ቤተሰብ። አንደኛ ሙቤ ከእናንተ ጋር መቶ ፉጥር ላይ ስለተገኘ ከእናንተ ጋር አብሮ እንደሚፈጠር ስላየሁኝ በጣም ደስ ብሎኛል። ፍጽዬም የእኛ ጀግና፣ የእኛ ጎበዝ፣ የቡርኬና የሃይሚን ፍቅር የምትፈልግ የእነሱን ውድቀት ማየት ማትፈልግ ወንድማችን ቡርሃና ይሚን ሁሌ ለማስማማት ሁሌ ለማግባባት የምትጣጣረ ወንድማችን ዛሬ ከነሱ ጋር ስለተገኘ እጅግ በጣም እናመሰግናለን ማለት ነው። ዛሬ የምስጋና ቀን ነው። ደስ ይላል። ሁሌም አብራችሁ ስሩልን። ሁሌም ባትመጡ ደግሞ አንድ አንዴ አብራችሁ ብትመጡልን ደስ ይለናል። ፍጼም ደግሞ አንድ ቪዲዮ ለቀህ ጠፍተሃል። ቪዲዮ ልቀቅልን እናያለን። እንዴ ቪዲዮችን ቪዲዮ ይናፍቀናል ማለት ነው። ሀይሚዬና ብሩኬ ትላንት ስላልመጡ በጣም ብዙ ተጨንቀን ነበረ። አሁን እንደ ተጣሉ እናቅ ነበረ። ተጣልቶ ነበረ። አሁን አስማምቷቸው ነው እንጂ ተው እንደነበረ እናውቃለን ማለት ነው። ለመላው ለጫፍ እስከ ጫፍ ለሀይሚና ለቡሩኬ ለምታከብሯቸው፣ ለምትወዷቸው እንኳን ደስ ያላችሁ። ዛሬ የምትወዷቸው ዩቱበሮች ሁሉ አብረው መጥተዋል ማለት ነው። በጣም ደስ ይላል እውነት ዛሬ ቡራዬና ሀይሚዬ ጓጉቻ ጓጉቻለሁ ለማየት። በጣም ጓጉቻ አለሁ ለማየት የሆነ ነገራቸው እኮ ደስ ይላል፣ ማርያምን ነው የምላችሁ። እና እኔ እንጃ ሙቤም በጣም ደስ ብሎኛል ስለተገኘ እዛ ላይ ሁሉም በቃ ሲያምሩ፣ ማርያምን እንዴት በቃ እኔ ምን ብዬ ልንገራችሁ። አይ ስዌር ቱ ጋድ በጣም ደስ ብሎኛል። ቡራ ቡራና ሀይሚ ባካችሁ አትጣሉ፣ ያችው በናታችሁ። ኤፍዬ ኤፍዬ ኤፍዬ ማለ እንግዲህ አይታችኋል። ኤፍም አለ ኤፍሬም ኤፍሬም በጣም ጎበዝ ደስ የሚለኝ ልጅ ነው። በጣም ነው የምወደው የተንቢ ወንድም በጣም ደስ የሚለኝ ጎበዝ ነው። ሀይምዬ ና ቡራን በጣም የሚወዳቸው ጓደኛቸው ነው። በጣም አሪፍ ልጅ ነው። እንግዲህ ሀይምዬ ና ቡራ እንኳ ቢጣሉ ምተማመን እንኳ ቢጣሉ እንኳ የምተማመንባቸው ሁለት ጓደኞች አሉ። እነሱም ፍጼ እና ፍጼ ና ማን ነው? ኤፍሬም እተማመንባቸዋለሁ። በቃ ሶስቱን በቃ በጣም መወዳቸው ናቸው። ሶስቱን የምተማመንባቸው አለው። ምንም ነገር ቢፈጠር ሀይሚዬና ቡራ እንዳይራራቁ የሚያደርጉ ሁለት ሶስት ጓደኞች አሏቸው። ደስ ይለኛል ደግሞ ከሴት ጓደኛዋ ማህዬ፣ የኔ ቆንጆ የችግሯ ጊዜ አብራ የቆመች ምርጥ እህት እውነቴን ነው ምለው፣ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ጎበዝ እህት ነሽ። ቡራና ሃይሚን በእናትሽ፣ እንደ አንቺ ጎበዝ ነሽ፣ እንደ አስተዋይ ትመስኛለሽ ሳይሽ። እንደው እንዳይጣሉ የሆነ ነገር እንዳይ በቃ የሆነ ነገር ውስጣቸው እንዳይሸካከር፣ እባክሽን ሃይሚዬን ምክርያት ሃይሚዬን ምክር አድርጊያት። እሷ ይሁን ቢያንስ እንኳን ከወንድ ልጅ ሴት ልጅ በረድ እንደምትል ምክር አድርጊያት። ጎበዝ ልጅ ነሽ፣ የእሷ ምርጥ ጓደኛዋ ነሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ ሁላችንም ማለት ነው። እንግዲህ በጣም ደስ ብሎኛል ዛሬ ውዶቼ። ያው ለሁሉም ለጠላትም ደስ እንዳይለው ይኸው እንዳልተጣሉ ለማሳየት ነው። አንደኛ ነገር ማነት ሀሰንና እነ ብሩኬ ተጣልተዋል ምናምን የሚባል ወሬ ሲናፈስ ነበረ። ብሩኬም ተናግሯል፣ እኛ ስንቆይ ካልተገናኘን ያው ሁሉም የራሱን ስራ ሲያሳድድ ነው እንጂ ተጣልተን አደለም እና ሰዓት ደርሶ ወይ ጊዜ ደርሶ ስንገናኝ እንሰራለን አብረን። ግን ካልሆነ ደግሞ ሁሉም የራሱን ነው እየሰራ ያለው። እኛ አብረን በቪዲዮ ባንመጣ ኮ እንገናኛለን፣ ስልክ እንደዋውላል፣ እንጠያየቃለን ብሎ ባለፈው ተናግሯል ማለት ነው። በእነሱ በመሀላቸው በሀይሚም ሆነ በማነ ስሙ በሀሰን ምንም ጸብ የለም ምንም ነገር የለም። ሰላም ናቸው። ደስ ይላል በጣም። እንኳን ደስ ያላችሁ ለጨረቃ ፋሚሊዎች ሀይሚዬ ዛሬ እስቲ ባባያ እንደውና ይሻልን እስቲ ምን አይነት ልጅ እንደምመሲ ማለት ነው። እና ቤተሰቦች ዬ በጣም ደስ ብሎኛል። የጨረቀ ፋሚሎች የኔ የመዳም ቅመሞችን ደስ ያላችሁ ሁላችሁም በቃ በአለም ዙሪያ ያላችሁ እንኳን ደስ ያላችሁ። ደስ ብሎኛል። ዛሬ ያው ቅዱስ ገብርኤል ነው። ዛሬ ቅዱስ ገብርኤል ሐሳባችሁን፣ ምኞታችሁን ሁሉ ነገር ያሳካላችሁ ብዬ ጸልላችኋለሁ ባይ